አነጋጋሪው የትግራይና የኤርትራ ህዝቦች ስብሰባ ዶክተር ደብረጽዮን ገብረ ሚካኤል ከኤርትራ ጋር ያላቸውን ጥምረት ቀስ በቀስ ይፋ እያወጡት ነው። ከኢትዮጵያ ጋር የከረረ ሽኩቻ ውስጥ ያሉት የኤርትራው ፕሬዝደንት ኢሳያስ አፈወርቂና የህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል በድብቅ እየመከሩበት ያለው ጉዳይ ምንድ ነው? ሴራቸውስ ምንድ ነው? በስብሰባው ላይ ምን ተሰማ? የሚለውን በስፋት የምንመለከት ሲሆን በተያዘው መረጃችን ደግሞ ኤርትራ ከቀናት በፊት የገጠማት እገዳ ዞሮ ዞሮ ለ ኢትዮጵያም አልቀረላትም። ኢትዮጵያም ከእገዳው ላይ ተካትታለች። ኤርትራና ኢትዮጵያ አንድ ላይ ስጋት ውስጥ ገብተዋል። መረጃውን በስፋት እንመለከታለን። አሜሪካ የተለያዩ ከተሞቿ በተቃውሞ ተጥለቅልቀዋል። ትራምፕን በቃህኝ የሚሉ ድምፆችም ተበራክተዋል። በአሜሪካ በሚገኙ ከተሞች ላይ በተነሱ ተቃውሞች ምን ተፈጠረ የሚሉና ከላይ የገለጽናቸውን መረጃዎችም በስፋት በዝርዝር መረጃችን አጠናክረናል። አብራችሁን ከቆያችሁ የምታዳምጡት ይሆናል። ሰላም ጤና ይስጥልን። በመላ ክፍለ ዓለማት የምትገ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 ኢትዮጵያን ጨምሮ በ36 ሀገራት ላይ የጉዞ እገዳ መጣሉ ተሰማ። ኤርትራ ከቀናት በፊት ውጥረት ውስጥ የገባችበት ነገር ዞሮ ዞሮ ኢትዮጵያንም አግኝቷታል። የፕሬዝደንት ዶናልድ ትራምፕ አስተዳደር ኢትዮጵያ፣ ግብፅና ጅቡቲን ጨምሮ 36 ሀገራትን የጉዞ እገዳ ከተጣልባቸው ዝርዝር ውስጥ የማካተት እቅድ እንዳለው ዋሽንግተን ፖስት ዘግቧል። እገዳ ይጣልባቸዋል ከተባሉት ውስጥም 25 የአፍሪካ ሀገራትም ይገኙበታል። ከባለፈው ሰኞ ጀምሮ ኤርትራን ጨምሮ የ አስራ ሁለት ሀገራት ዜጎች አሜሪካ ከመግባትም ታግደዋል። ይህንን መረጃ በስፋት ባለፉት ዘገባዎቻችን ላይ አስታውቀናችሁ ነበር። ጉዳዩም በስፋት በተለያዩ ማህበራዊ ድረገጾች ላይ እጅግ ሲያነጋግርም ቆይተዋል። ኤርትራም በዚህ ጉዳይ ከፍተኛ ውጥረት ውስጥ ገብታለች። በበርካታ ጉዳዮች የሰላ ትችት እየገጠማት የነበረው ኤርትራ ይህ እገዳም ሌላ አነጋጋሪ ጉዳይ መሆኑባት ነበር። በዶናልድ ትራምፕ የሚመራው የዩናይትድ ስቴትስ አስተዳደር ኢትዮጵያን ጨምሮ 36 ሀገራትን የጉዞ እቀባ ዋሽንግተንዋ ከተጣለባቸው ጎራ የማካተት እቅድ እንዳለው ነው የተገለጸው። የአሜሪካው ዋሽንግተን ፖስት እንደዘገበው በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የውስጥ ማስታወሻ የጉዞ እቀባ ይጣልባቸዋል ተብለው ከሰፈሩት መካከል 25 የአፍሪካ ሀገራትም ይገኙበታል። ኢትዮጵያ፣ ግብጽ፣ ጅቡቲ፣ ናይጄሪያ እና ደቡብ ሱዳን በዝርዝር ውስጥ ከተካተቱት መካከልም ናቸው። ውሳኔው ተግባራዊ ከሆነ ዜጎቻቸው ወደ አሜሪካ እንዳይገቡ በፕሬዚደንት ዶናልድ ትራምፕ አስተዳደር እቀባ ይጣልባቸውን ሀገራት ቁጥር ወደ 48ም ያደርሰዋል። ባለፈው ሰኞ ገቢራዊ በሆነው የትራምፕ አስተዳደር ውሳኔ ኤርትራን ጨምሮ የ12 ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚከለክል ገደብ ተጥሎባቸዋል። በዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማርክ ሮቢዮ የተፈረመውና ዋሽንግተን ፖስት ተመለከትኩት ያለው የውስጥ ማስታወሻ የጉዞ ቀባ ሊደረግባቸው ይችላሉ በተባሉት 36 ሀገራት ለሚሰሩ የአሜሪካ ዲፕሎማቶች የተሰራጨም ነው ተብሏል። በማስታወሻው ኢትዮጵያን ጨምሮ 36ቱ ሀገራት የቪዛ ቀባ እንዳይጣልባቸው በአሜሪካ የውጭ ጉዳይ መስሪያ ቤት የተቀመጡ ቅድመ ሁኔታዎችን በስልሳ ቀናት ማሟላት እንደሚጠበቅባቸው መግለጹን ዋሽንግተን ፖስትም ዘግቧል። ሀገራቱ ቅድመ ሁኔታዎቹን ካሟሉ ሙሉ ወይም ደግሞ ከፊል የቪዛ እቅባ ይጠብቃቸዋል። ስለ ጉዳዩ የተጠየቁት የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ በውስጥ ጉዳይ ወይም ደግሞ የውስጥ የመረጃ ለውጥ ላይ አስተያየት እንደማይሰጡ ለዋሽንግተን ፖስትም ምላሽን ሰጥተዋል። ሀገራቱ የተቀመጡትን ቅድመ ሁኔታዎች ካሟሉ በውስጥ ማስታወሻ የቀረበው የጉዞ ማዕቀብ መች በትክክል ተግባራዊ ሆን እንደማያውቁ ዋሽንግተን ፖስት ተዘግቧል። የጉዞ እገዳ ይጣልባቸዋል ከተባሉት መካከልም አንጎላ፣ ቡርኪና ፋሶ፣ ካሜሮን፣ ዴሞክራቲክ ሪፐብሊክ ኮንጎ፣ ጋና እና አይቮሪ ኮስት ይገኙበታል። ዝርዝሩ ከአፍሪካ በተጨማሪ የካርቢያን ማክሬሲያ እንዲሁም ደግሞ የፓሲፊክ የደሴት ሀገራትን ጭምርም የሚያካትት እንደሆነ ነው የተገለጸው። ወደ ቀጣይ መረጃችን ስናመራ በአሜሪካ በሚገኙ የተለያዩ ከተሞች ፕሬዚደንት ዶናልድ ትራምፕን የሚቃወሙ ሰልፎች ተካሂዱ። የተቃውሞ ሰልፉ የተዘጋጀው ኖኪንግስ በተባለ ቡድን አማካኝነት ነው። ሰልፎቹ የተካሄዱት ትራምፕ በዋሽንግተን ዲሲ ያዘጋጁትን ወታደራዊ ትርኢት በመቃወም መሆኑም ተገልጿል። ይህ ሰልፍ የተካሄደው በሎስ አንጀለስ እና በሌሎች አካባቢዎችም የፕሬዚደንቱን የስደተኞች ፖሊሲ ላይ ተቃውሞ ከተነሳ ከቀናት በኋላ ነው። የህግ አውጪዎች የሰራተኛ ማበራት መሪዎችና አክቲቪስቶች በኒውዮርክ ፊላዴልፊያ እና ሂውስተንን ጨምሮ የአሜሪካ የአሜሪካ ባንዲራ እና ትራምፕን የሚተቹ መፈክሮችን ለያዙ ተቃዋሚ ሰልፎችም ንግግርን አድርገዋል። ቅዳሜ አመሻሽ ላይ የተካሄደው ወታደራዊ ትርኢቱም የአሜሪካው ፕሬዚደንት የዶናልድ ትራምፕ የልደት ባር ላይ ነበር። የአሜሪካ ጦር ሰራዊት ሁለት መቶ ሀምሳኛ ዓመትን ለማክበር ያለመም ነበር። ትራምፕ ትርኢቱን በመቃወም የሚካሄድ ማንኛውም ሰልፍ ከባድ እርምጃ እንደሚጠብቀውም አስጠንቅቀዋል። አስተባባሪዎቹ በሚሊዮን የሚቆጠሩ ተሳታፊዎች የተሳተፉበት በመቶዎች የሚቆጠሩ የተቃውሞ ሰልፎች መካሄዳቸውንም ተናግረዋል። ተቃዋሚ ሰልፈኞቹ በፍላዴልፊያ በላቭ ፓርክ በመሰብሰብም ተቃውሟቸውን አሰምተዋል። የስልሳ አንድ አመቷ ነርስም ካረን ቫን ለአሶሽየትድ ፕሬስ ዴሞክራሲያችንን መከላከል እንዳለብን ይሰማኛልም ብለዋል። ትራምፕ በህዝቡ ጤና ኤጀንሲዎች ላይ ያደረጉት የሰራተኞች ቅነሳ በሰልፉ ላይ እንድትሳተፍም ካደረጓት ምክንያቶችን መካከል አንዱ እንደሆነም ትናገራለች። ከፍተኛ የተቃውሞ ሰልፍ ተሳታፊ ከታየባቸው አንዱ ሎስ አንጀለስ ነው። በከተማዋ አስተዳዳሪዎችና የህግ አስከባሪዎች የሰነድ አልባ ስደተኞችን አፈሳን በመቃወም በተከታታይ የተቃውሞ ሰልፎችን መካሄድ ማካሄዳቸውንና የተለያዩ እድመቶች መድረሳቸውን ተከትሎ በተጠንቀቅ ላይ ነበሩ። ትራምፕ ከሳምንት በፊት ምንም እንኳን አስተዳዳሪው ጋቪ ኒውሶም እና የአካባቢው ባለስልጣናት ባይፈልጉም በግዛቲቱ ብሔራዊ ዘብም አሰማርተዋል። ቅዳሜ ዕለት የብራውን ቤሬትስ የሲቪል መብቶች ቡድን አባል የሆኑት ጄሴን በሎስ አንጀለስ ለቢቢሲ እንደተናገሩትም ወደ ተቃውሞ ሰልፉ የወጡበት ምክንያት የስደተኞች ጉዳይ ነው። ጨካኝ ብቻ ሳይሆን በክፋት የተሞላ ነው፣ ቤተሰብ መለያየት አያስፈልግም ሲሉም ነው የተናገሩት። በአሜሪካ በተለያዩ አካባቢዎች ላይም ይህ ተቃውሞም ለጸና ሁኔታ ተካሂዷል። ወደ ቀጣይ መረጃችን ስናመራ የትግራይና ኤርትራ ህዝቦች ህዝባዊ ስብሰባ በራማ አካሂደዋል። በራማ የኤርትራና የትግራይ ህዝብ ጋራ ስብሰባን ያካሄዱ ሲሆን ስብሰባውን እጅግ እያነጋገረ ይገኛል። ይህንን ስብሰባ በዋነኝነት ያመቻቸው በደብረ ጽዮን ገብረ ሚካኤል የሚመራው የዋት ቡድን ከኤርትራ መሪዎች ጋር በጋራ በመሆን ነው። መፈክሩ አንድነት አሊያም ጽምዶ ለሀቀኛ ሰላም ለኤርትራና ለትግራይ መካከል የሚል ነው። ካለ ፌዴራል መንግስቱ እውቅና አንድ ክልል በተናጠል ከሌላ ላላ ሀገር ጋር ጥገኝነት ማድረግ ይችላል ወይ የሚልም ጥያቄን አስነስቷል። ወደ መጨረሻው መረጃችን ስናመራ ከፍተኛ የኢራን የስለላ ድርጅት ኃላፊዎች ተገድለዋል። ሶስት ከፍተኛ የኢራን እስላማዊ አብዮታዊ ዘብ የስለላ ድርጅት አዛዦች መገደላቸው ተሰምቷል። ተካሮ በቀጠለው የእስራኤልና የኢራን ግጭት እስራኤል እሁድ አመሻሽ በኢራን ላይ በፈጸመችው የአየር ጥቃት የኢራን እስላማዊ አብዮታዊ ዘብ አይአርጂሲ የስለላ ድርጅት ኃላፊን ጨምሮ ሁለት ጄኔራሎች መገደላቸው ተገለጸ። የኢራን እስላማዊ አብዮታዊ ዘብ የስለላ ድርጅት ምክትል ጀነራል መሐመድ ካዜሚ ምክትል የደህንነት ኃላፊ ጀነራል ሀሰን ሟቀ እናም ከፍተኛ የሰለላ መኮንን ጀነራል ሞሰን ባገሪ መሆናቸውን ነው የኢራን የሀገር ውስጥ መገናኛ ብዙሃን የዘጋቡት። ሐሞስ ለአርባ ጽቢያ እስራኤል በኢራን ወታደራዊ እና የኒውክሊየር መሳሪያ ቤቶችን ጨምሮ በተለያዩ ጣቢያዎች ላይ የተቀናጀ የአየር ድብደባ የጀመረች ሲሆን ይህም ተራን የአጸፋ ጥቃትም እንድትሰነዝርም አድርጓታል። እስራኤል እና ኢራን እርስ በርስ የሚሰነዛዘሩት ጥቃት አሁንም የቀጠለ ሲሆን በኢራን የሚሳኤል ጥቃት ቢያንስ 13 ሰዎች ሲሞቱ ከ370 በላይ ሰዎች ቆስለዋልም ሲሉ የእስራኤል ባለስልጣናትም አስታውቀዋል። ይህ በእንዲህ እንዳለም የኢራን ጤና ጥበቃ ሚኒስተር እስራኤል ከአርብ ጀምሮ በቴሄራን እየወሰደች ባለችው ጥቃት በትንሹ 224 ሰዎች ሲገደሉ ከ1200 በላይ ሰዎች ደግሞ ቆስለዋል። የኢራን ጤና ጥበቃ ሚኒስተርም ይህንን መረጃ አስታውቋል። ወደ ተመልካቾቻችን ለሳቱ የነበሩን መረጃዎቻችን እኝን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸርቆዩልን።